ወደ ሀገሬ ልጆች እንደዚህ የሚያምር እና ቆንጆ የኩሸሬ አሰራር ይዤላችሁ መጥቻለሁ። ሙሉን እንድታዩት እንድትመለከቱት ስል እጠይቃችኋለሁ። ትወዱታላችሁ፣ በጣም ተጠቀሙበታላችሁ። በጣም ቆንጆ የሚጣፍጥ ፈጣን ነው። ሁሉም በየአይነቱ ነው የተሰራው። በጣም ቆንጆ ፈጣን የሚጣፍጥ ኩሸሬን ይዤላችሁ የመጣሁት ይህን ሙሉ ቪዲዮ ተመልከቱት። ትወዱታላችሁ፣ ተጠቀሙበታላችሁ። ቀጥታ ወደ ቪዲዮ ስታችኋለሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የስለነት ዩቲብ ቻናል ቤተሰብ እንዴት ናችሁ? ደና ናችሁ ወይ? እግዚአብሔር ይመስገን ደና ነኝ። ዛሬ ዤላችሁ የመጣሁት የኩሸሬ አሰራር ነው። ኩሸሬ በቀላሉ ፈጣንና ጣፋጭ ኩሸሬ አብረን ምንሰራ ይሆናል ማለት ነው። እዚ ጋ የሚያስፈልገኝ ያለ ሩዝ ዝፍዝፍ ያለው ማለት ነው፣ በደንብ አጠቤ ዝፍዝፍ ያለው። እዚህ ጋ ደግሞ መኮረኒ ፓስታ አለኝ። እዚጋ ደግሞ ምስር አለኝ ምስር አለኝ። እዚህ ጋር ደግሞ በላሊጥ ወይም ደግሞ ሸሪያ አለኝ ማለት ነው። እዚህ ጋር ደግሞ የሚያስፈልጉኝ ሽንኩርት፣ ቃሪያ፣ ነጭ ሽንኩርት፣ አንድ ተማቲም አለኝ ማለት ነው። እነዚህን በፍጥነት በቀላሉ ምን ሰራ ይሆናል። ይህን ቪዲዮ ስትጀምሩ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ተጠቀሙበታላችሁ፣ ተወድታላችሁ። እስከ መጨረሻ አብራችሁኝ ከኔ ጋር ቆዩ። እዚህ ጋር ትንሽዬ ዘይት ጥጃለው ማለት ነው። መጀመሪያ የምንጀምረው በላሊጣችን በመስራት ስለሆነ ማለት ነው። ገለልጻችን እንጠርሳለን። ሸሪያ ወይም በላሊ ይባላል ማለት ነው። ሸሪያ ወይም በላሊ ይባላል። በዚህ መልኩ ብራውን እስኪሆንላችሁ ድረስ የተወሰነ ካለር ውስጥ ይቀየር እጃችሁን ሳች ሳትሉ አማስሉታ አላችሁ ማለት ነው። ጠበስ ጠበስ ማለት ስላለበት፣ እዚህ ጋ ደግሞ ውሃ ጥጃ አለው ልባቶቻችንን የምንሰራ ይሆናል ማለት ነው። በቀላሉ ሁሉንም እንሰራለን ማለት ነው። እንደዚህ ብራውን ከሆነ በቂው ነው ማለት ነው። እዚህ ጋ መኮረኒ ጨምሬያለሁ ማለት ነው። መኮረኒያችን ከዚ መልኩ ጨምረናል። ትንሽ መኮረኒያችን እንደ መብሰል ሲል ወደ መብሰል ደረጃ አካባቢ ሲደርስ ፓስታችን እዚሁ ላይ እንጨምራለን ማለት ነውእንጨምር ይሆናል እና የሁሉም ቤት አሰራር የተለያየ ነው የሁሉም ቤትእንት የተለያየ ነው እና እኔ በቀላሉ በዚህ መልኩ ነው የምሰራ ማለት ነው እንደያቸውት በላሊጣችን በዚህ መልኩ ተጠብሶልናል ተወዳጆች፣ በዚህ መልኩ እየደረሰልን ነው ማለት ነው። እዚ ጋ መኮረኒን ና ፓስታውን አንድ ላይእየቀቀኩት ነው ማለት ነው እንግዲህ መኮረኒው እንደ መብሰል ሲጀምርልኝ ከዛ ምን አደረግኩኝ ፓስታውን ጨመርኩ ማለት ነው። እና ፓስታውን መኮሪውን መኮረኒ እንደዚህ በዚህ መልኩ እየቀቀልን ነው ማለት ነው። እየደረሰልን ነው። እዚህ ጋር ደግሞ ሽንኩርት እየጠበስኩኝ ነው ማለት ነው። ሽንኩርት እየጠበስኩ ነው የምገኘው። እንግዲህ ሁሉንም ላይ ሲጨማመር ማሳያችሁ ይሆናል ማለት ነው። እንግዲህ ለኩሸሪያችን የሚያስፈልገልን ሽንኩርት በዚህ መልኩ እየጠበስኩኝ ነው። እዚህ ጋር ደግሞ ሶሳችንን እንግዲህ ሊያስፈልገን ለኩሸሪ ሶሳችን በዚህ መልኩ እናዘጋጃለን ማለት ነው። በቀላሉ እንዴት እንደምንሰራ ነው አሁን እጀላቸው የመጣሁት ማሳያችሁ ማለት ነው። ለሶሳችንን የሚያስፈልገን ተማቲም አለኝ እዚህ ጋር ቃሪያም አለኝ፣ ሁለት አይነት ቃሪያ ነው። ሽንኩርት አለኝ እዚህ ጋር ደግሞ ተማቲም ድልህ አለኝ ማለት ነው። እዚህ ጋር ደግሞ ሶያ ሶስ አለኝ። ሶያ ሶስ ከሁለት ቦታ ነው የምጨምረው፣ ማሳያችሁ ይሆናል እንግዲህ ጎረድ ጎረድ አድርጌ የከተፍኩት በማሽን ስለምንፈጨው አስፈላጊ አይደለም ያን ያህል እንትን ለማድረግ ማለት ነው። አሁን ሁሉንም እንጨማምራለን። ምስር በዚህ መልኩ አጥቤያለሁ ማለት ነው። በደንብ አጥቤያለሁ። መኮረኒያችን በዚህ መልኩ መኮረኒ ነው ፓስታ በዚህ መልኩ ደርሶልናል ማለት ነው። አሁን ምስራችንን እንጨምራለን በዚህ መልኩ ሶሳችንን በዚህ መልኩ እየሰራ ነው። ጠበስ ጠበስ ነው የምናደርገው። ክላስ ቤተር ጨምራለሁ። ትንሽዬ ጨው እጨምራለሁ፣ ማጅ ስለጨመርኩ ማለት ነው። አንድ ማጅ ጨምር ያለው ፕላስቲክ። ከዛ ደግሞ ከዝበራ ከዝበራ የተወሰነ ጨምራለሁ፣ ስንሽ ከዝበራ እዚህ መጥቶ ጨምራቀማት ነው። መጨረሻ ላይ የእነሱን በርበሬ እንጨምራለን ማለት ነው። የእነሱን በርበሬ እንጨምራለን። ለሰር እንዲያምርለት እርድን ጨምርበት ነው ማለት ነው። ግማሽ ማንኪያ እርድ እና ግማሽ ማንኪያ ጨምር ያለው ማለት ነው። እነዚህ የተወሰነ ደቂቃ እንጠፋ እዚህ ጋ ትማ ምድልህ ጨምራለ የተወሰነ የተወሰነ እንደዚህ እጨምራለሁ እና እንዲህ ጥብስ ስናደርገው በጣም ነው የሚጣፍጠው። የሚገርም ጣዕም ነው ያለው። ሞክሩት ማለት ነው ዲላቸ አንዳንድ ሰዎች ዝም ብለው ቀጥታ እነዚህን ግብዓቶች ተጭተው እንደገና እንትን የሚያደርጓሉ የሚያንተከትሉ ግን ደግሞ ሙር እንደዚህ ጠብስ አድርጋችሁ ሲሰሩ በጣም የሚገርም በጣም ነው ያለው የሚገርም ማለት ነው። እና ሞክሩ ተወዳጆቼ። ምስራችንን እንደምንቆይ እየመሰለ ነው። እዚህ ጋር ምስራችን ላይ ትንሽዬ የሰዋያ ሶስን እንጨምራለን። ትንሽዬ እዚህም ጋር ትንሽዬ ይሄ እንጨምራለን ማለት ነው። ሳይዝ ውስጥ እዚ ጋር አንድ ቆርቆሮ ነክ አለኝ ማለት ነው። የተቀቀለ ሽንብራ አለ። በዚህ መልኩ ግብዓቶቻችንን እያዘጋጀን ነው። አሁን እዚ ጋር ሶሳችንን እንፈጫለን ማለት ነው። አሁን ቀዳችንን እንጨምራለን። ቀዳችን እንጨምራል፣ እንፈጫዋለን። በዚህ መልኩ ፈጭተናል ማለት ነው። በዚህ መልኩ አዘጋጅቸዋለሁ። በጣም ነው የሚያምረው እንደምታየት። ዋው በጣም ቆንጆ ነው። አሁን በድጋሚ እናንተከትከዋለን በደንብ እያተከተከን የነሱን በርበሬ እንጨምራለን ማለት ነው። አንድ ማንኪያ የነሱን በርበሬ እንጨምራለን እነሱ ድቁስ ብለው የሚጠሩት ማለት ነው። ይሄን እንደዚህ እንጨምርና አሁን በደንብ እናንተከትከዋለን ማለት ነው። በደንብ ማለት ነው። እዚህ መልክ እንተከተካለን። ከለሩ እንደምታዩት በጣም ነው የሚያምረው፣ ቆንጆ ከለር ነው ያለው። እናንተ ተከትከዋለን እዚህ ጋር መሰራችንን እየደረሰልን ነው። በዚህ መልኩ መሰራችንን እየቀቀልን ነው። እዚህ ጋር ተወዳጆቼ ከምስሩ ውሃ ላይ ሩዛችን እንጨምራለን ማለት ነው። በምስሩ ውሃ ያደረኩት የሚያምር ከለር ይሰጠላል። የሚገርም ጣዕም አለው። እዚህ ጋር እንጨምራለን። ከለሩን መቀየር ከፈለግን የሩዙ ማለት ነው ከለሩን መቀየር ከፈለገን ወደ ቡኒ ከለር ልቀየርልን ሲያሶስ እንጨምራለን። ሲያሶሳችን እንጨምራለን። ሲያሶስ ዋና አስፈላጊ ሆኖ ሳይሆን ከለሩን ለመቀየር ነው። አለመጨመር ይቻላል። በነጩ ከሆነ የምንፈልገው እንግዲህ ሁሉም ቤት አሰራሩ የተለያየ ነው። አንዳንዶች በነጩ የሚፈልጉ አሉ። አንዳንዶች ደግሞ መኮረኒ ፓስታው ለራሱ በደንብ ሲያስስ ተደርጎበት ወይ ደግሞ ጠበስ ጠበስ ተደርጎ ይሰራል ማለት ነው። እና የሁሉም ቤት አሰራር ይህ በጣም የተለያየ ነው። እኔ ደግሞ የምንሰራው በቀላሉ የሚመቼ በቃ በቀላሉ መስራት የምችለው ይሄ ነው ላቸዋለሁ። እንግዲህ ሶሳችን በዚህ መልኩ እንደ ሽሮ ይኸው እየተተከተከችልን ነው። በደንብ መንተክተክ ያስፈልጋታል። ልክ እንደ ሽሮ ማለት ነው። እንደምታዩት በጣም ቆንጆ ሁኖለናል፣ ለናል ማለት ነው። የጨው ካነሰ ሰን መጨመር ይቻላል። ብዙ አያቃጥልም፣ ብዙም ደግሞ ባያቃጥልም አይደለም። በጣም ቆንጆ ነው። በቃ መካከለኛ ቆንጆ ነው። ጠባሪፍ ነው። መሰራችን በዚህ መልኩ ተቀቅሏል። እዚ ጋ ያለው እንትኑ ነው ማለት ነው ሼሪያ ወይም በላሊት ነው ማለት ነው። በነጮ ትንሽ ስለምፈልግ እዚ ጋ ጨመሬበት ነው። እና ሁሉም በተለያየ ነው የሚሰራው እዚህ ሁሉም በተለያየ ለየብቻ ነው የሚቀቀለው ማለት ነው። እናንተ ሰዎቻችሁ የሚፈልጉ ምትወዱ ከሆነ አንድ ላይ መቀቀል ይቻላል። ይሄን ጊዜ ወስዳል። ይሄ በእርግጥ ጊዜ ወስዳል፣ እቃም ብዙ ይፈጃል። እና በቀላሉ እንትን ለማድረግ ሁሉንም አንድ ላይ አብራችሁ መቀቀል ትችላላችሁ። እዚህ ግን አይቻለም። ሁሉም ለየብቻቸው ነው የሚፈልጉ ማለት ነው። እና ለዛ ነው እና በቀላል መስራት የሚችል ነው። ላይክ እያደረጋችሁ ቤተሰብ ላይክ አድርጉ። እንደዚህ ተወዳጅ የሚጣፍጥ ምግቦችን ገበታዎች ወደ እናንተ ይዤ የምመጣ ይሆናል። እናንተ ደግሞ ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱኝ። የእናንተ ላይክ ለእኔ ብርታቴ ነው። የእናንተ አንድ ሼር ስታደርጉ ሌላ ቤተሰብ ነው የምትጋብዙትና ተሌ ትልቅ እንትናለውእና ላይክ አድርጉ። ሊመዶች ይላቸዋለሁ እዚህ ጋር በላሊቃችንን እንጨምራለን ማለት ነው። ቁምጣንጣችን ወይም ሻሪችንን ጨምረናል። በዚህ መልኩ እንጨምራለን ማለት ነው። ሩዛችን እየበሰለ ስለሆነ ወደ መሰል ደረጃ ሲደርስ በላሊቃችንን አንድ ላይ ጨምርም ማለት ነው። በዚህ መልኩ ጨምረን ሩዝና በላሊቃችን በዚህ መልኩ በስሎናል። ቆንጆ ሆኖ የሚያምር ከለር ነው ያለው ሌሎች ግብዓቶቻችንን በዚህ መልኩ አዘጋጅቻለሁ ማለት ነው። እዚህ ጋር ድስት አለኝ እንግዲህ ዘይት ጨምር ያለው እንዳይዝ ማለት ነው። አሁን ሩዛችን ቀጥታ እንጨምራለን ሩዛችን መጀመሪያ በዚህ መልኩ ጨምረናል ማለት ነው። እንግዲህ ሁሉንም ግብዓቶች አናደብላ አናዳባልቃቸውም እላይ ላይ እዚህ ላይ ነው የምንጨማመራቸው ማለት ነው። አሁን መሰራችንን በዚህ መልኩ እንጨምራለን ማለት ነው። እንዳልኳችሁ አንድ አደባላይ አልቀውም። ብቻ እንደዚህ አድርገን እንተዋለን ማለት ነው። በዚህ መልኩ ነው የምንተወ። እንደምታዩት እንደዚህ ነው የምንተወ ማለት ነው። ሁሉንም እንደዚህ እያደረግን እንጨምራለን ማለት ነው። አሁን ፓስታችንና መኮረኛችንን በዚህ መልኩ እንጨምራለን ማለት ነው። በዚህ መልኩ ይሄንን ልክ እንደዚህ እንደዚህ እናደርገዋለን ማለት ነው። እንደዚህ እናደርገዋለን ማለት ነው። መኮረኒያችንን እንደዚህ ከጨመረን በኋላ አሁን ደግሞ የተቀቀለ ሽንብራችንን ወይም ናኬ ብለው የሚጠሩትን የቆርቆሮ ነው፣ በነገራችን ላይ የቆርቆሮ ነው። ቤት አዘጋጅቼ ምናምን አይደለም። የቆርቆሮን ከፍቼ አንድ ነው የጨመርኩት። በዚህ መልኩ እንደዚህ እንከመረ ማለት ነው። ቀጣዩ ሽንኩርታችን ነው። ሽንኩርታችንም እንዲሁ እንጨምራለን ማለት ነው። እንደዚህ የሚያምርና ቆንጆ ኩሸሪያችን በዚህ መልኩ ደርስ ወደናል ማለት ነው። ተወዱታላችሁ ብዬ ተስፋ አደርጋለሁ። ይህም ቪዲዮ እንደደረሳችሁ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። እንደዚህ ቆንጆ የሚጣፈጥ ኩሸሪያችንን ሰርተን መሞከር እንችላለን፣ መመገብ እንችላለን። በጣም ቀላል ነው። ምንም የሚከብድ ነገር የለውም። ፈጣን አሰራር ነው። ሙሉን ተመልክ ወደ ሀገሬ ልጆች፣ እንደዚህ የሚያምርና ቆንጆ የኩሸሬ አሰራር ይዤላችሁ መጥቻለሁ። ሙሉን እንድታዩት እንድትመለከቱት ስል እጠይቃችኋለሁ። ትወዱታላችሁ፣ በጣም ትጠቀሙበታላችሁ። በጣም ቆንጆ የሚጣፍጥ ፈጣን ነው። ሁሉም በየአይነቱ ነው የተሰራው። በጣም ቆንጆ ፈጣን የሚጣፍጥ ኩሸሬን ነው ይዤ ላችሁ የመጣሁት። ይህን ሙሉ ቪዲዮ ተመልክቱ፣ ትወዱታላችሁ፣ ትጠቀሙበታላችሁ። ቀጥታ ወደ ቪዲዮ እንደዚህ አይነት ቆንጆ የሚጣፍጥ ኩሸሬ መሞከር ይፈልጋሉ? ሙሉ ቪዲዮ